አሰላሙ አሌይኩም አረህመቱላህ ወበረካቱ ሰላም እንዴት ናችሁ ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ ዛሬም እንደተለመደው በአዲስ ቪዲዮ አዲስ ነገር ይዤ ብቅ ብያለሁኝ ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮውን ላይክ እና ሼር አድርጉት ለብዙ ሰው እንድደርስ ከጎን የሆናችሁ ለምታበረታቱኝ እህቶቼ እጅግ አድርጌ ያመሰግናለሁ አላህ አክብርልኝ ዛሬ እንግዲህ ቀኑ አፕሪል 16 2025 የሮብን የቀን ውሎ አዲስ ነገር በየት አለ የሚለውን አብረን የምናይ ይሆናል ማለት ነው። ከዛ በመቀጠል 2 ግራም ነጥብ 30 የጣት ቀለበት ምን ያክል ነው ዋጋ የሚለውን አያዤ የምነግራችሁ ይሆናል ማለት ነው። እንግዲህ ወርቅ አሁን ላይ በጣም እየተወደደ ነው። እንሻላ እንግዲህ እንዲቀነስ ዱአ እናረግበታለን። ምክንያቱም ከዶላር ጋር የተያያዘ ነው። ዶላር ሲጨምር የወርቅ ዋጋ ይጨምራል፣ ሲቀንስ አብሮ ይቀንሳል ማለት ነው። እንደዛ ነው እና ውዶቼ፣ ይሄ ዛሬ በሮብ ቀን ውሎ በጅዳ 1 ግራም 21 ካራት የባህሪን ወርቅ 337 ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የግራሟ ሂሳብ ብቻ ነው። ከደሪባ ከመስኒያ ውጭ የአንድ ግራም ዋጋ ማለት ነው። 337 ሪያል ይህ በጅዳ ያለው የወርቅ ዋጋ ነው። ሪያድ ላይ 1 ግራም 21 ካራት የባህሬን ወርቅ 390 ሪያል እየተሸጠ ይገኛል ማለት ነው። ውዶች ይሄ ስለዚህ በሪያድ ይህንን ካልኳቸው እንግዲህ እኛ የምንፈልገውን ነው የምንፈልገው ነው እየነገርኳችሁ ያለሁት ለምን ብዙ ጊዜ 21 ካራት ነው እኛ የምንፈልገው እኔም እየነገርኳችሁ ያለሁት የ21 ካራት ዋጋ ነው። እንሻላ ሌላ ጊዜ በሰፊው የየ ሁሉንም ዋጋ የማብራራላችሁ ይሆናል ማለት ነው። እንደ እስከ ዛሬው በመቀጠል ጀዛን ላይ እንደዚሁ 1 ግራም 21 ካራት የባህሬን ወርቅ 330 አሪያል ገብቷል። አብሃ ከሚስ ምሽት 300። አብሃ ላይ 1 ግራም 21 ካራት የባህሬን ወርቅ 329 ያው 30 በሉት አባሃና ከሚስ ምሽት ዋጋው ተመሳሳይ ነው ብዙም ልዩነት የለውም ውድ ቤተሰቦች ጣይፍ ላይ 1 ግራም 21 ካራት የባህሬን ወርቅ 332 ሪያል እየተሸጠ ይገኛል ይህም የግራሙ ሂሳብ ብቻ ነው ከመስነያና ከደሪባ ውጪ ማለት ነው ጀዝ ይቅርታ መዲና ላይ 1 ግራም 21 ካራት የባህሬን ወርቅ 335 ሪያል እየተሸጠ ይገኛል ማለት ነው መካ ላይ 1 ግራም 21 ካራት የባህሪን ወርቅ 338 ሪያል እየተሸጠ ይገኛል። ወዶችዬ እንግዲህ ከሪያዶች ሌላው ከተማ 330 ውስጥ ነው እየተሸጠ ያለው ማለት ነው። ይህም ደግሞ ከደሪባና ከመስነእያ ውጭ ያለው ሂሳብ ነው። የግራሙን ሂሳብ ብቻ ነግረዋችሁ፣ ሚዛን ላይ ሲውል ብሩ በጣም ይበዛል የመስለኝ ያ ስለሚጨምሩ እንዲሁም ደግሞ የደሪባ ደረሰኝ ከተቀበላችሁ ይህም ይበዛባችኋል። ነገር ግን እናንተ ስትገዙ ያው መከራከርን እንዳትረሱ። አንድ ቦታ ገብታችሁ ሁልጊዜም እንደምነግራችሁ እዛ አንድ ቦታ ብቻ አትውዙ፣ ዘወር ወር ብላችሁ ታንዱ አንዱ የሶስት የአራት ሪያል ልዩነት ስለሚኖር መግዛት አለባችሁ ማለት ነው ተከራክራችሁ። በመቀጠል እንግዲህ ዱባይ እና ሌሎች ቦታ ያላችሁ፣ ኩዌት ኳተር ያላችሁ ውድ ቤተሰቦቼ ጆርዳን፣ ሌሎች ቦታ ያላችሁ ቤይሩት ጠብቁኝ። እንሻላ ያው ቢዚ የሆንኩኝ ሰሞኑን እንጂ እንሻላ አቀርባለሁ ማለት ነው፣ ያው ከስራ ጋር አልመቻቸ ስላለኝ ነው። እናንተ እንሻላ አቀርብላችኋለሁ በቀጣይ ማለት ነው፣ ውድ ቤተሰቦቼ ሁሉንም በያገሩ ያለውን ጀርመን፣ አሜሪካ፣ እንዲሁም ደግሞ ለንደን በተለያዩ ሀገራት ያሉትን ለማቅረብ እሞክራለሁኝ። ሁልጊዜም ቢሆን እኔን ማበረታታታችሁን እንዳስረሱ፣ ለእናንተ ጥሩ ነገር ለማቅረብ እኔም እንሻላ ያው ተግቼ እሰራለሁ ማለት ነው። ውድ ቤተሰቦቼ እስከዛሬም ከጎን የሆናችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ እኔ አሁን ላይ አንድ የምላችሁ ነገር ወርቅ ግዙ ብዬ አልመክርም። ለራሴም ቢሆን ማለት ነው ትንሽ እስኪ ጋብ በሉና እስከ ሁለተኛው ወር ድረስ እንኳ አንጠብቀው ቢያንስ ከዛ በኋላ እናያለን ምክንያቱም አሁን ላይ በጣም ተና ምንድነው ኑሯል ወደ ላይ በቃ ይቀንሳል እያልነበረ ነበር ሊቀንስ አልቻለም እውነት ለመናገር እኔም አንዷ ጠባቂ ነኝ እንደናንተው ግን አልቀነሰም እስካሁን ቢያንስ ይሄ ሀጅ ይውጣና ሁለተኛው ሶስተኛው ወር ላይ እንሻላ በዛን ሰዓት አብረን እናየዋለን ሁኔታውን ማለት ነው። አሁን አቶ ግዞን ግዞ አለልም በእርግጥ ምሳሌ ግራም በሁለት መቶ ሲገባ ብዙ ልጆች አረ ሁለት መቶ ተወደደ ተወደደ እያሉ ነበረ ከራሴ ጀምሮ ማለት ነው። እያለ ሁለት ከሃያ ሲሆን ሁለት ከሃያ አምስት፣ ሁለት ከሰላሳ፣ ሁለት ከሀምሳ እያለ እንደምታው ሦስት መቶ ገብቶ ከሦስት መቶም በላይ ወጣ። እና ውድ ቤተሰቦች እንግዲህ ኢንሻአላ ይቀንሳል ብለን ተስፋ እናደርጋለን። ሁልጊዜም ቢሆን ለናንተ የሚጠቅም ነገርን ለማቅረብ ኢንሻአላ እዘጋጃለሁኝ። እናንተም ደግሞ ከጎን ሆኖ አምሳ ሺህ ያው እንግዲህ እየገሰገስን ነው ወደ አምሳ ሺህ። በቀጣይ ደግሞ አምሳ ሺህ ገብተን ወደ መቶ ሺህ ኢንሻአላ ጉዞ እናደርጋለን ማለት ነው። የብዙ እህቶች ፍላጎት ነው የኔ ማደግ። ብዙ እህቶች እየጠበቃችሁት ነው። በጣም ነው የማመሰግነው። ኢንሻአላህ እንግዲህ ይሄ ቻናል ሁልጊዜ ምን እንደምለው የኔ ብቻ ሳይሆን የእናንተም ነው ማለት ነው ውድ ቤተሰቦቼ።